ባለቤቴ ሳውዲ እስር ቤት ነው ያለው። አብረውት ክርስቲያኖች አሉ። እናም በዓላቸውን ምክንያት በማድረግ ምግብ ነክ ነገር ገዝተው ለሙስሊሞች አከፋፈሏቸው። እናም እኔ ለኛ ሐራም ነው መብላት የለብንም ስላቸው ለሙስሊም ጓደኞቼ አብረን እየኖረን ስለሆነ ችግር የለውም የሚከለከለው እቤታቸው ግብዣ ተጠርተን ሄደን መብላት ነው አሉኝ መከራከራቸውም ሊሰሙኝ አልቻሉም እና እንዴት ይታያል? አብረው ስለኖሩ ብቻ መብላት ሐራም አይሆንም? ያብራሩልኝ የሚል ጥያቄ። እኔ አብዛኛውን ጊዜ ያለ ስሜት የሚወጣ ነጭ ፈሳሽ ስላለብኝ በየዕለቱ ውዱእ አደርጋለሁ። ነገር ግን ይህ ፈሳሽ ሽታ ያለው ነው፣ አንዳንዴ ወደ ቢጫነት ያደላል። ሽታ ያለው በመሆኑ መኒ ሊሆን ይችላል እና በህልሙ ምንም ያላየ ሰው ከእንቅልፍ ከነቃ ከጥቂት ደቂቃ በኋላ ፈሳሽ ቢከሰት ከመኒ ይቆጠራልን ያብራሩልን የሚል ጥያቄ ነው። እህቴ ስታገባ ኒካሑን እራሷ ናት ያወከለችው። አባትም ወንድምም አለን። ነገር ግን የአካባቢው ቃልቻ እሷ ትልቅ ናት ትችላለች ብሎ አራት ዓመቷ ካገባች እኔ አሁን ክልክል መሆኑን ሳውቅ ጨነቀኝ። በዚህ ሁኔታ መቆየቷ እሷ ግን ምንም አልመሰላት፣ ምን ይመክራታል የሚል ጥያቄ ነው። አዲስ ንካህ አስሬ ነበረ ከልጅቷ ጋር በቪዲዮ ነበር የተያየ ነው። ተስማምተን ኒካህ አድርገን ልንገናኝ ወር ያህል ሲቀረን ደውላ ቤተሰቦቼ ፎቶህን ማየት ስለፈለጉ ስለሚፈልጉ ፎቶ ላካለችኝ። ፎቶ ሀራም ነው እኔና አንቺ ተስማምተን እንገናኝ ስንል ለምን ፎቶ ትያለች? እኔ ፎቶ አልነሳም ስላት እንደ እሱ ከሆነ እንለያያለን እኔንም አታገኝም አለችኝ። ብዙ ወጪ አውጥቼ ነው ኒካሑ የታሰረው። የሷም ቤተሰቦች ድግስ ደግሰዋል። ትዳሩ የማይሆን ከሆነ ወጪውን ቤተሰቦቼ የደገሱበትን ቆርጬ ይመለስልሃል አለችኝ። እኔ ገንዘቤንም ትዳሬንም ማጣት ስለማልፈልግ ገንዘቤን በሙሉ መልሱ አልኳቸው። አሁን በዚህ ሁኔታ ነው ያለነው። ምን ማድረግ አለብኝ አብራሩልኝ የሚል ጥያቄ። አራት ወንድ ለስድስት ሴት ልጆች አንድ ላይ አቂቃ ለማውጣት ሁለት በሬ ማረድ ይቻላል? ከተቻለ መስፈርቱ ምንድነው? ወደ ሀገር ልኮስ ለምስኪን በማብላት ብቻ መፈጸም ይቻላል? እንዲሁም

አስባለሁ አልቅሼ ማረኝ ያልኩ ጸጸት በውስጤ እንዲፈጠር እፈልጋለሁ። ሳልፈልግ በግድ በውስጤ ለተፈጠረው አላህ ይምረኛል የሚል ጥያቄ። አላህ ተባረከ ወተዓላ የሰው ልጆች በተናገሩት ወይም ባደረጉት ነገር እንጂ ባሰቡትና ውስጣቸው ላይ በተፈጠረ ወስዋስ ባሮቹን አይቀጣ። በዚህ ደረጃ የሚጠሉት መጥፎ ስሜት ሀሳብ ውስጥ ላይ እንዲፈጠር ሸይጣን ማድረጉ ይሄ ግልጽ ኢማን ነው። ከዚህ ያለፈ ነገር ማድረግ አለመቻሉን የሚያሳይ ነው። በብዙ መልኩ ሞክሮ ሞክሮ ማክፈር፣ ሽርክ ላይ ይመጣል። ሳይሳካለት ሲቀር በትንሹ ማድረግ የሚችለው ሸይጣን መወስወስ ነው። ስለዚህ ትንሹ ሸይጣን የሚችለው ነገር መወስወስ ነው። ከዛ በላይ ማድረግ አለመቻሉ አልሐምዱሊላህ የሚያስብል ነው። ይህ ወስዋሱም ደግሞ የተናገሩ እንኳ ቢመስል አምነውበት በፍላጎት እስካላደረጉት ድረስ ኩፍርም ሽርክም አይሆን። ለእንዲህ አይነቱ ነገር ብዙ ቦታ አለመስጠት እንደ አይነቱ ስሜት ውስጥ ላይ ሲፈጠር አዑዙ ቢላሂ ሚነሽ ሸይጣን ማለት፣ ሶላት መስገድ፣ ከእንደ አይነቱ ሀሳብ ለመውጣት የሚረዱ ነገሮችን ማድረግ ብቻ ከሆነ ያሉት ከሰው ጋር ጉጭ ማውራት፣ በአቅራቢያችን ሰው ከሌለ ጓደኛ ጋ የሚያውቁት ሰው ጋር ደውሎ መልካምን ነገር በማውራት ዘመድ በመጠየቅ ሀሳብ መቀየር። ዋናው የሚያረጋገው የሰው ልጅ ባልተናገረውና ባላደረገው ነገር እንደማይጠየቅ ማወቅ ቢናገሩ እንኳ ፈልጎ ሳይሆን ሸይጣን ወስብሶት ጎትጉቶት ሳያስበው ሳይፈልገው በተናገረው ነገር አላህ እንደማይቀጣው ዋናው በጌታው ማመኑ የአላህን ጌትነት ወዶ መቀበሉ እንደሆነ መረዳት ነው። ሌላኛው ጥያቄ እኔ አብዛኛውን ጊዜ ያለ ስሜት የሚወጣ ነጭ ፈሳሽ ስላለብኝ በየዕለቱ ውዱ አደርጋለሁ። ነገር ግን ይህ ፈሳሽ ሽታ ያለው ነው። አንዳንዴ ወደ ቢጫነት ያደላል። ሽታ ያለው በመሆኑ መኒ ሊሆን ይችላል እና በህልሙ ምንም ያላየ ሰው ከእንቅልፍ ከነቃ ከጥቂት ደቂቃ በኋላ ፈሳሽ ቢከሰት ከመኒ ይቆጠራልን ያብራሩለን የሚል ጥያቄ ነው። ራጅሑ ወይም ተመራጩ አስተያየትና ብዙሃኑ የፊቅህ ሊቃውንት የመረጡት መኒ ወይም የዘር ፈሳሽ ያለ ንዝረት ወይም ያለ ደስታ ስሜት አይወጣም። ሲወጣ ካልታወቀ የደስታ ስሜት ከሌለው መኒ አይደለም ማለት ነው። መኒ እስካልሆነ ድረስ ገላ መታጠብ ግዴታ አይሆንም። ነገር ግን ማንኛውም ፈሳሽ መውጣቱ ውዱእን ግዴታ ስለሚያደርግ ያለራጅህ ውዱ ማድረጉ አግባብ ነው የወጣው ፈሳሽ ቢጫ ስለሆነ ብቻ ወይም ሽታ ስላለው ብቻ መንዬ ነው ብሎ መታጠብ ግዴታ አይሆንም የወጣው በደስታ ስሜት እስካልሆነ ድረስ ነገር ግን የተወሰኑ የፊቅህ ሊቃውንት ሲወጣ የደስታ ስሜት መሰማቱ መስፈርታ አይደለም ስላሉ እንደዚሁ ደግሞ እዚህ ጥያቄው ላይ ወደ ቢጫነት ያደላል ስለተባለና የሴት ልጅ የዘር ፈሳሽ መልኩ ወደ ቢጫነት እንደሚያደላ ስለተነገረ ስለሚታወቅ፣ እንደዚሁ ደግሞ ሽታውም የሊጥ ወይም የቡኩ አይነት ሽታ ስላለው ሽታው ከተረጋገጠ፣ ይህ የሚገጥመው አልፎ አልፎ ከሆነ በመልኩ ቢጫ ከሆነ ሽታው የመኒ ሽታ እንደሆነ ከተረጋገጠ መታጠቡ ለጥንቃቄ የተሻለ ይሆናል። ምንም እንኳ በላጩ አብዛኞቹ ዕለሞች የመረጡት ሲወጣ የደስታ ስሜት ከሌለው የዘር ፈሳሽ አይደለም ያሉ ቢሆን፣ በህልሙ ምንም ሳያይ ከእንቅልፍ ከነቃ በኋላ ፈሳሽ ቢከሰት ከመኒ ይቆጠራል ወይ ለሚለው የጥያቄው ክፍል መኒ መሆኑ ከተረጋገጠ፣ አው በእንቅልፍ ልብ ሳይታወቅ ወጥቶ ሊሆን ይችላል። መታጠብ ግዴታ ይሆናል። ኋላ ላይ ሲወጣ መኒ መሆኑ ከተረጋገጠ መዲ መሆኑ ከመኒ በታች ያለ ስለ ተቃራኒ ፆታ ሲያስቡ አሊያ ደግሞ ስሜት ሲነሳሳ ሊወጣ የሚችል ነገር ግን ሲወጣ ከመኒ በተቃራኒ ማይታወቅ የሆነ የፈሳሽ አይነት ነው መዲ ማለት። ይህ መሆኑ ከተረጋገጠ መታጠብ ግዴታ አይሆንም። ውጡ ማድረግ፣ የነካውን የሰውነትና የልብስ ክፍል ማጠብ። መኒ ይሁን መዲ ወይም ሌላ ነገር በምንም መልኩ ማረጋገጥ ካልተቻለ መኒ መሆኑ እስካልተረጋገጠ ድረስ መታጠብ ግዴታ አይደለም። እንዲህ አይነት ችግር የገጠመው ሰው ከፈለገ መታጠብ ካልፈለገም መተው ይችላል የሚል አቋም ያላቸው የተወሰኑ የፊቅህ ሊቃውንት አሉ። ነገር ግን መኒ ያለመሆኑን እስካላረጋገጡ ድረስ መታጠቡ ከጥርጣሬ ለመውጣት ለጥንቃቄ የተሻለ ነው። ሌላኛው ጥያቄ የቤታችን መሬት ውሃ ይይዛል፣ ከሽንት ቤት የሚወጣ ሰው ውሃውን ይረግጠዋል፣ ቦታውም ላይ ውሩ ይደረጋል፣ ስናልፍም ይረጭብናል። ውሃው ግን የነጃሳውን ሽታም ከለርም አይይዝም። ውሃው ነጃሳ ይሆናል? ያብራሩልኝ። በጣም የወሰወሰኝ ውሃ እያባከንኩ ስለተቸገርኩ ነው የሚል ጥያቄ ነው። መሬቱ ላይ የሚኖረው ውሃ ተፈጥሯዊ ውሃ ከሆነ ከሽንት ቤት የወጣ የተነጀሰ ውሃ ካልሆነና ሲተላለፉ በሽንት ቤት ሲወጡ በመረገጡ እዛ ቦታ ላይ ያለው ውሃ ሽታው ወይም ጣዕሙ ወይም መልኩ በነጃሳ እስካልተቀየረ ድረስ ይህ አይነቱ ውሃ መረጨቱ ብቻ ልብስን ሰውነትን ይነጅሳል ማለት አይቻል። ነቢያችን ሰላቱ ሰላም አልማኡ ጠሁሩን ላ ዩነጅስሁ ሸይ ብለዋል። ውሃ ጠሃራ ነው ምንም ነገር አይነጅሰውም ብለዋል። ውሃ የሚለውን ስም እስካላጣ ድረስ፣ የውሃነት ይዘቱ እስካልተቀየረ ድረስ፣ በሌላ በእጅማዕ በተጠናከረ ዘገባ ውሃ ጠሃራ ነው፣ መልኩ ወይም ሽታው ወይም ጣዕሙ በነጃሳ ነገር እስካልተቀየረ ድረስ ተብለዋል። ስለዚህ ከሽንት ቤት ሲወጡ ስለሚረገጥ አካባቢው ላይ ውዱእ ስለሚደረግ ብቻ ውሃው በነጃሳ ነገር ሽታ ወይም ጣዕም ወይም መልኩ እስካልተቀየረ ድረስ ይነጅሳል ማለት አይቻልም። ነገር ግን ከሽንት ቤት ሲወጡ የሚረጋገጥ ከሆነ ሊነጀስ ይችላል የሚል ስጋት ካለ መጠንቀቁ የተሻለ ተጠነቀቅን ማለት ነጃሳ ነው አለን ማለት አይደለም። እንደዚህ አይነት ለነጃሳ የተጋለጠ በተለይ መጠኑ ትንሽ ሆኖ ቆሻሻውን ካ ቢገባበት ቆሻሻውን የሚያጠፋበት ኃይል የሌለው የማይሄድ ውሃ ሲሆን መጠንቀቁ የተሻለ ይሆናል። ሌላኛው ጥያቄ የምኖረው በምዕራብ ዓለም ነው። አዛን ስለሌለ በሞባይላችን እንጠቀማለን። በሞባይል አዛን ሲል አዛኑን መቀበልና ሲጨርስ የአዛን ዱዓና ሌሎችንም ዱዓዎች ማድረግ እንዴት ይታያል የሚል ጥያቄ ነው። አዛንም ይሁን ቁርአን ሲሰማ ይደረግ የተባሉ ነገሮች ቀጥታ በጊዜው ከሚሰማ አዛንና ዱዓ ጋር የተያያዙ ናቸው። ተቀቶ የተቀመጠ ፕሮግራም የተደረገ ድምፅ ከሆነ ምን ሰማው ቀጥታ በጊዜው እንደሚተላለፍ አዳን ወይም ቁርአን ተደርጎ አይወሰድም። ስለዚህ ሬዲዮን ላይ ቴፕ ላይ ተቀቶ የተቀመጠ የስጁድ አንቀጽ የሚቀራ ቃሪእ በንሰማ ስጁድ ማድረግ አይጠበቅብን። ተቀቶ የተቀመጠ ወይም ፕሮግራም የተደረገ ስልክ ላይ ኮምፒውተር ላይ የተጫነን አዳን የሶላት ወቅት መግባቱን ለማስታወስ አዳን ሲል በንሰማ ተከትሎ ከእሱ ጋር አዳን ማለቱ ዋጅብ ግዴታ አይሆንብንም። ሱናምንይባሃል ያሉበት ሀገር ላይ አን አለመኖሩ ሞባይል እና መሰል ነገር ላይ ያሉ የተቀናበሩ አዳኖችን ስንሰማ ቀጥታ አዳን ሲሰማ የሚባለውን ዝክር አጅር እናገኛለን አያስብልም። በተቻለ ያክል አዳን የሚሰማበት አካባቢና ቦታ ላይ መኖር ነው። ይህ ካልተቻለ ባሉበት አዳን ብሎ መስገድ ነው። አዳኑን ከጨረሱ በኋላ ዝክሩን ዱዓውን ማድረግ ነው። አዛን ሲሰማ ተብሎ የሚገኘው አይነት አጅር ይገኛል። በግሉ አዳን ብሎ ከአዛን በኋላ የሚባለውን ዝክር ያለ ሰው። ከሌላ ቦታ መስማት ሚናፍቁትን አዳን እራስ ማለት ይቻላል። ወንዶች ከሆኑ ባሉበት አካባቢ ተሰባስበው ድምጻቸውን ጮካ አድርገው አዳን ይላሉ። ሴትም ብትሆን ለብቻዋም ትሆን ከሌሎች ሴቶች ጋር ድምጻቸው ውጪ ሳይወጣ ባሉበት አዳን ማለት ከአዳን ጋር የተያዙ ዱዓዎችን ማለት ይቻላል። ሌላኛው ጥያቄ፣ አባቴ ከመሞቱ በፊት የሁለት አመት ረመዳን ጾም ቀባ አለበት። እድሜው ሰማኒያ አመቱ ነበረ። የደም ግፊት ህመም ስለነበረበት ዶክተር በቀን ሁለት ጊዜ መድኃኒቱን ሳያቋርጥ እንዲወስድ አዞታል። እጅና እግሩም ስለማይሰራ በሰው እርዳታ ነበር የሚንቀሳቀሰው። የመጀመሪያው አመት ሶስት ቀን ብቻ እንደጾመ ስላልቻለ አስቆም ነው፣ ሐኪም እንዳይጾም ግን አላለም ነበር። እኔ ወደ ሀገር ስመለስ ተንከባክቤ አስጾመዋለሁ እያልኩኝ ሳልሄድ ሁለተኛ ረመዳን ገባ። አልጾመም፣ ህመሙም አልተሻለውም። በምግብ ለምስኪን ማብላት እየቻለን ግን እኔ ስሄድ ሁሉንም ለማድረግ እደርሳለሁ ስል ድንገት ሞተብኝ። እናም ከመጀመሪያው አመት ረመዳን ላይ 27 ቀኑ ከፋራም ጭምር አለበት፣ ምስኪን ሳላ በላ ሁለተኛ ረመዳን ስለገባ ብዬ ነው። ለአባቴም ለእኔም ዱዓ አድርጉልኝ የሚል ጥያቄ رحمه الله <سؤال> وغفر له ورزقكم الصبر والاجر وجمعكم وإياه في الجنة ወረሒመ ጀሚዕ አምዋቲል ሙስሊሚን ወጀማዐና ወዋልዲና ወአሕባበና ፊዳሪ ከራመቴ። በእድሜ መግፋት ምክንያት በከፍተኛ ከባድ ሕመም ምክንያት መጾም ያልቻለና ወደፊትም መጾም አይችልም የሚባል ሰው በየቀኑ አንዳንድ ምስኪን ነው ማብላት የሚጠበቅበት። በእድሜ መግፋት ምክንያት ጾም የከበረው ሰው የግድ ሐኪም አትጾም እስኪለው ድረስም መጠበቅ የለበትም። በልቶ ለእያንዳንዱ ቀን አንዳንድ ምስኪን ከራሳቸው ጋር ፍጡር የሚሆን በሌላ መልኩ ለእያንዳንዱ ቀን አንድን ምስኪን አንድ ጊዜ አጥግቦ የሚያበላ ምግብ መስጠት ይቻላል። ድኖ አገግሞ አቅም አግኝቶ መጾም ይችላል እስካልተባለ ድረስ ደግሞ ከፋራው መዘግየት የለበትም ነበር። የእያንዳንዱን የረመዳን ቀን በየዕለቱ ዛሬ ተጾሞ እንደተባለ የዛሬን ቀን ዛሬ፣ አሊያ ደግሞ ዛሬ ቀን ላይ፣ አሊያ ደግሞ በዕለቱ ቀኑ ላይ ጾሙ ከተጀመረ በኋላ መስጠቱ ነው የሚሻል። ይህ ካልሆነ የረመዳን መጨረሻ ላይ ያለፉትን የወሩን ቀናቶች በሙሉ ቆጥሮ በጾሙ ቀን ልክ ምስኪን ማብላት ወይም ደግሞ ለምስኪን ምግብ መስጠት ነው የሚጠበቀው። ይሄን ለማድረግ ዘግይቶ ሌላ ረመዳን እስኪገባ መጠበቅ ስህተት ነው። ሆኖም ያለፉትን የሁለቱንም ዓመት ቀናቶችን ቆጥሮ ወይም ቤተሰቦቹ ልጆቹ ባሉበት የጾም ቀኖች ልክ በጾም መክፈል ለሱ ነይቶ መጾም ካልሆነ ደግሞ ለእያንዳንዱ ቀን አንዳንድ ምስኪን በማብላት ከፋራውን ማውጣት ነው የሚጠበቅባቸው። ሌላኛው ጥያቄ ለአራት ወንድ ለስድስት ሴት ልጆች አንድ ላይ አቂቃ ለማውጣት ሁለት በሬ ማረድ ይቻላል? ከተቻለ መስፈርቱ ምንድን ነው? ወደ ሀገር ልኮስ ለምስኪን በማብላት ብቻ መፈጸም ይቻላል? እንዲሁም ሁለቱን በሬ በተለያየ ጊዜ ማረድ እንዴት ይታያል? ወይስ በግ ማረድ ነው በላጭ የሚሆነው የሚል ጥያቄ ነው። ለህጻናት አቂቃ ማውጣት የጠበቀ ሱና ነው። በላጩ ደግሞ ህፃኑ በተወለደበት በሰባተኛው ቀን ወይም በ14 ወይም በ21 ማውጣት። እነዚህ ቀናቶች ካለፉ በተመቸ ጊዜ ማውጣት ይቻላል። ሱናው ለአቂቃ ለወንድ ልጅ ሁለት በግ ወይም ሁለት ፍየል፣ ለሴት ልጅ አንድ በግ ወይም አንድ ፍየል ማረዱ ነው። ፍየል ከሆነ ቢያንስ አንድ ዓመት የሞላ መሆን አለበት። በግ ከሆነ ቢያንስ ስድስት ወርና ከዛ በላይ መሆን አለበት። ልክ ለውድሕያ የሚታረድ አይነት የተሟላ ቁመና ያለው ጤነኛ የሆነ መሆን አለበት። እንከንና ጉድለቶች ያሉበት እንስሳ ለአቂቃ አይሆንም። ይህ በእንዲህ እንዲህ እንዳለ ከበግና ፍየል ውጭ ባሉ እንስሳት በግመል፣ በበሬ አቂቃ መውጣት ይቻላል ወይስ አይቻልም የሚል ኺላፍ አለ። የተወሰኑ የፍቅህ ሊቃውንት ለውድሒያ የሚቻል ማንኛውም እንስሳ ውድሒያ ማድረግ የሚቻልበት ማንኛውም የእርድ አይነት የእርድና የውድሒያ አፈጻጸም ለአቂቃም ይሆናል የሚል አቋም አላቸው። በዚህም መሰረት ሁለት ዓመትና ከዚያ በላይ እድሜ ያለው በሬ ከብት፣ ወይም ደግሞ አምስት ዓመትና ከዛ በላይ እድሜ ያለው ግመል ለሰባትና ከዛ በታች ለሆኑ ህጻናት አቂቃ ተብሎ ቢታረድ ችግር የለውም በተወሰኑ የፍቅህ ሊቃውንት አስተያየት መሰረት። ነገር ግን በላጭና ተመራጩ ሐዲት ላይ የተነገረው ለአቂቃ በግ ወይም ፍየል ማረድ፣ ለአንድ ወንድ ልጅ ሁለት በግ፣ ለአንዲት ሴት ልጅ አንድ በግ፣ አቅሙ ያልቻለ ሰው ለወንድም ይሁን ለሴት አንዳንድ በግ ወይም አንዳንድ ፍየል ማረድ ይችላል። በሰባት በአስራ አራት በሀያ አንድ ማረድ ያልቻለ ሰው በየተኛውም ጊዜ አቂቃ ቢደረግ ችግር አይኖረው ቀባ ይሆናል። ሁለቱም በሬዎች በአንድ ቀን መታረድ አለባቸው ወይ? የህፃናቱ እድሜ አንድ ስላልሆነ ሁሉም በአንድ ቀን ስላልተወለዱ፣ እንደዚሁ ደግሞ ቀባም ስለሆነ ወቅቱ አልፎ ቀባ እየወጣም ስለሆነ በተለያየ ጊዜ ቢታረድ ምንም ችግር የለውም። ህፃናቱ ተወልደው ባሉበት ሀገር ማረዱ የተሻለ ይሆናል። ሌላ ሀገር ልኮ ውክልና ሰጥቶ በአማና የሚሰራ ሰው ከተገኘ አርዶ እንዲያበላ፣ ሌላ ሀገር ያለን ሰው መወከልም ይቻላል። ስጋው ታርዶ የተወሰነው በዕለቱ ሰዎች ተጋብዘው ቢበሉ የተወሰነውን ለአቅመደካማዎች ቢሰጥ የተሻለ ይሆናል። ሙሉንም ለአቅመ ደካማ አብስለው ቢያበሉ ጥሬውንም ቢሰጡ ምንም ችግር የለውም። ዋናው ለአቂቃ ተብሎ ታስቦ መታረዱ ነው። ሌለኛው ጥያቄ እኔ መሬት ገዝቼ የነበረ እና ከሚያመርተው እህል ከአስር ኩንታል አንድ ኩንታል ዘካ ያወጡለታል። ነገር ግን ከመሬቱ ከራሱ ላይ ዘካ ማውጣት አለብኝ ያብራሩልኝ የሚል ጥያቄ። መሬቱን አትርፎ ለመሸጥ ከሆነ የተገዛው፣ አዎ፣ መሬቱ ከሚያወጣው ዋጋ፣ ከያዘው ገንዘብ ዘካ ይወጣበታል በየአመቱ እየተገመተ። መሬቱ ሊሸጥ ካልተገዛ ከመሬቱ ከራሱ ዘካ ማውጣት ግዴታ ይሆናል። ሌላኛው ጥያቄ እኔ በስደት በጣም ብዙ አመት ቆይቼ ሀገር ገብቼ ብዙም አልቆየሁኝ። እናቴ ሞታበኝ። ግን የሆነ ነገር አደርግላታለሁ እያልኩ በውስጤ እያሰብኩ የአላህ ፈቃድ ሆኖ ምንም ሳላደርግላት ሞተች። አሁን እኔ በጣም ጸጸት ጎዳኝ። ምን ባደርግ ህሊናዬ ያርፋል የሚል ጥያቄ። አላህ ተባረከ ወተዓላ ያደረገው ነገር ሁሉ የወሰነው ነገር ሁሉ ኸይር ነው መልካም ነው ብሎ በቀደር ማመን አላህ ዘንድ ያለው ጸጋ ለሙእምን ለሙስልም ከአዱንያ የተሻለ እንደሆነ ዱንያ ላይ ከመቆየት ወደ አላህ መሄድ ለአማኝ ለሙስልም ኸይር እንደሆነ ማመን፣ ማረጋገጥ። አንድ ሰው ወዳጁን ከሰበረ ጀዛው ጀነት እንደሆነ ነቢ ዐለይሂ ሰላቱ ወሰላም መናገራቸውን ማወቅና ማመን፣ ዱንያ ላይ ላጡት አካል ለወዳጅ ለወላጅ ዱዓ ማድረግ ሸሪዓን በጠበቀ መልኩ፣ አጅሩ ለሱ እንዲደርስ ብሎ ሰደቃ መስጠት፣ ሰደቃ ማድረግ፣ የእሱን ዘመዶችን ጓደኞቹን ማስደሰት ከምንም በላይ ደግሞ እኔም መንገደኛ ነኝ፣ ነገ እሄዳለሁ፣ ሙእሚኖች አላህ ዘንድ ይገናኛሉ ብሎ ራስን ማረጋጋት ይቻላል። የሰላኝ ርዘቀና ወኢያኩም አሶብረ ወስልዋን ዐላ ፈቅዲል አባኢ ወል አህባብ። ሌላም ጥያቄ የሙሽራ ልብስ ለሰርግ ማከራየት፣ ሰርገኞች ሙስሊምም ክርስቲያንም ናቸው፣ ይህ እንዴት ይታያል የሚል ጥያቄ። የሰርግ ልብስ አብዛኛውን ጊዜ የሂጃብ መስፈርት ያሟላ አይደለም። ሀገራችን ላይ እንደሚታይ ካፊሮች አይደለም የዲን ግንዛቤ እጥረት የኢማን ድክመት ያለባቸው ሙስሊም ነኝ የሚሉ ሰዎችም ጭምር ለሰርግ ብለው የሚለብሱት ልብስ እጅጉኑ ከሸሪያ ከሸሪዓ ያራቀ ነው። ከሂጃብ መስፈርት አንዱ ሂጃብ ተብሎ የተለበሰው ነገር ጌጥ መሆን የለበትም። የሰርግ ልብስ ተብሎ ራሱ ጌጥ የሆነን ልብስ ለብሳ በወንዶች መሃል በወንዶች ፊት ትወጣለች፣ ምግብ ልታነሳ ትወጣለች። ከቤት እስከ መኪና ከመኪና እስከ ቤት በዚሁ ልብስ ትታያለች። ከዚህ አንፃር አብዛኛውን ጊዜ አጠቃቀሙ የተከለከለ ስለሆነ ማከራየቱም የተከለከለ ይሆናል፣ በወንጀል መተባበር ስለሚሆን አላህ ተባረከ ወተዓላ በመልካም ነገር አላህን በመፍራት ወንጀልን በመተው ተባበሩ ተጋገዙ፣ በወንጀልና ወሰን በማለፍ አትተጋገዙ አትተባበሩ ብሏል። ሌላም ጥያቄ፣ ባለቤቴ ሳውዲ እስር ቤት ነው ያለው። አብረውት ክርስቲያኖች አሉ እናም በዓላቸውን ምክንያት በማድረግ ምግብ ነክ ነገር ገዝተው ለሙስሊሞች ያከፋፈሏቸው እናም እኔ ለኛ ሀራም ነው መብላት የለብንም ስላቸው ለሙስሊም ጓደኞቼ አብረን እየኖረን ስለሆነ ችግር የለውም የሚከለከለው እቤታቸው ግብዣ ተጠርተን ሄደን መብላት ነው አሉኝ በከራከራቸውም ሊሰሙኝ አልቻሉም እና እንዴት ይታያል አብረው ስለኖሩ ብቻ መብላት ሐራም አይሆንምን ያብራሩልኝ፣ የሚል ጥያቄ ነው። የኩፍርና የሽርክ በዓላትን በሚያከብሩበት ጊዜ በዓሉን ማጽደቅና ማክበር የሚመስልን ማንኛውም ነገር ከማድረግ መታቀቡ በላጭና የተሻለ ወለዚነ ላ የሽሀዱነ ዙራ ወኢዛ መሩ ቢለግዊ መሩ ኪራማ የሚለው የቁርአን አንቀጽ ሲፈሰር በሙሽሪኮች በካፌሮች በአል በኩል ሲያልፉ ክብራቸውን ጠብቀው ዞር ብለው ሳያዩ ያልፋሉ ማለት ነው ተብሎም ተፈስሯል። ስለዚህ በዓላቸውን በሚያከብሩበት ቦታ መገኘት እንኳን ደረሳቸው ማለት አይቻልም። በዓሉን ማክበር ወይም ማጽደቅ ነው የሚሆን። አላህ ወለደ፣ የአላህ ልጅ ተሰቀለ፣ ሱብሃንአላህ የሚሉበት አይነት በዓል በሚሆንበት ጊዜ ምግቡን መብላት በተመለከተ፣ ለእንደዚህ አይነቱ ዓላማ ለእንደዚህ አይነቱ በዓል ብለው ያረዱትን መብላት ያለምንም ጥርጥር አይቻልም። ከአላህ ውጭ ያለ አካል ስም ተጠርቶበት ነው እና የሚታረደው። ከስጋ ውጭ ያለውን የምግብ አይነት መብላት ይቻላል አይቻልም? በተወሰነ መልኩ ኪላፍ አለበት። ከተለያዩ ሰሐቦች እንደተነገረው ፍራፍሬውን ላኩልን ይሉ እንደነበረ፣ ወይም ከስጋ ውጭ ያለውን ፍራፍሬውን ሐላል የሆነውን ይበሉ እንደነበረ ተነግሯል ከተለያዩ ሰሐቦች። ስለዚህ ቤታቸው ሳይኬድ እና ባሉ ላይ ሳይታደሙ ለዚህ ዓላማ ብለው ያረዱ ስጋቸው ሳይበላ ሐላል የሆነው ሌላ ምግብ ካላኩ ቢበላ ችግር የለውም ማለት ይቻላል። በተለይ በጉርብትና በጓደኝነት መቀራረብ ካለና ይህንንም ሲልኩ መመለሱ መልካም ግንኙነት እንዲቋረጥ ያደርጋል። በዚህም እስላምን ሊያውቁ ሊቀበሉ ይችላሉ የሚባልበት እድል በሩ ይዘጋል ከተባለ ከስጋ ውጭ ያለውን መብላቱ ችግር አይኖረው። ሌላኛው ጥያቄ እህቴ ስታገባ ኒካህን እራሷ ናት ያወከለችው አባትም ወንድምም አለን። ነገር ግን የአካባቢው ቃልቻ እሷ ትልቅ ናት ትችላለች ብሎ አራት አመቷ ካገባች እኔ ሁን ክልክል መሆኑን ሳውቅ ጨነቀኝ። በዚህ ሁኔታ መቆየቷ እሷ ግን ምንም አልመሰላት። ምን ይመክሯታል የሚል ጥያቄ ነው። አላህ ተባረከ ወተዓላ ለሁላችንም መሪ ርአያ አስተማሪ ያደረገልን ነቢይ መሐመድን ቃልቾች አዋቂ የሚባሉ ሰዎች የነቢዩን ሐዲስ አስደግፈው ከተናገሩ ማስረጃ ካቀረቡልን ያሉትን እንቀበላለን፣ እንተገብራለን። ለሚሉት ለሚያደርጉት ነገር ከነብዩ ንግግር ከሶሐባ ተግባር ቃል ማስረጃ ካላቀረቡ ቃላቸው ውድቅ ነው የሚደረገው። ነቢያችን ሰለላሁ ሰላም ላ ኒካሐ ኢላ ቢወልይን በላ። ይሄ ትክክለኛ የሆነ ሐዲስ ነው። ያለ ወልይ ያለ ሃላፊ ኒካህ የለም ማለት ነው። የሴት ልጅ ወልያ አባቷ፣ ወንድሟ ለአካል መጤን ደረሰ ልጅ ካላት ልጇ፣ አጎቷ፣ ኢላ ገይሪ ዛሊክ ናቸው ወልዮቿ። ከተጣሉ አላስርም ካሉ ቃዲ፣ የሙስሊሞች ህጋዊ ዳኛ ወልይ ለሌላት ሴት ወልይ ነው ብለዋል። ነቢዩ ዓለይሂ ሰላቱ ወሰላም የትኛውም ያለ ወልይ የታሰረ ኒካህ ባጢል ነው ባጢል ነው ውድቅ ነው ውድቅ ነው ብለዋል። ነቢዩ ዓለይሂ ሰላቱ ወሰላም ያለ ምስክር ያለ ወልይ ኒካህ የለም ከማለታቸው ጋር ሴት ልጅ በእድሜ ትልቅ ከሆነች በሳል ከሆነች አሊያ ደግሞ አግብታ ከፈታች ራሷን ወክላ ኒካህ ማሰር ትችላለች የሚለው አባባል ከዚህ ሐዲት ጋር የሚጋጭ አባባል ነውና፣ ያሰረችው ኒካህ ትክክል ስላልሆነ እንደገና ኒካህዋን እንደገና ኒካህዋን ልታድስ ልታስተካክል ይገባታል። በጊዜው ያው ቃል የሚባልን ሰው ጠይቃ ስላደረገችው እስከዛሬ ቆይታዋ ዝሙት ነው አይባልም። ልጆችም ከተወለዱ የዚና ልጅ ናቸው አይባልም። ነገር ግን ትክክል አለመሆኑን ከሰማችበት ጊዜ ጀምሮ ሳታስተካከል አንድም ቀን ቢሆን ማደራ ይገባት። ሌላኛው ጥያቄ አዲስ ንካህ አስሬ የነበረ ከልጅቷ ጋር በቪዲዮ ነበር የተያየ ነው። ተስማምተን ንካህ አድርገን ልንገናኝ ወር ያህል ሲቀረን፣ ደውላ፣ ቤተሰቦቼ ፎቶህን ማየት ስለፈለጉ ስለሚፈልጉ ፎቶ ላካለችኝ። ፎቶ ሀራም ነው እኔና አንቺ ተስማምተን ልንገናኝ ስንል ለምን ፎቶ ትያለሽ? እኔ ፎቶ አልነሳም ስላት፣ እንደሱ ከሆነ እንለያያለን እኔንም አታገኝም አለችኝ። ብዙ ወጪ አውጥቼ ነው ኒካሑ የታሰረው። የሷም ቤተሰቦች ድግስ ደግሰዋል። ትዳሩ የማይሆን ከሆነ ወጪውን፣ ቤተሰቦቼ የደገሱበትን ቆርጬ ይመለስልሃል አለችኝ እኔ ገንዘቤንም ትዳሬንም ማጣት ስለማልፈልግ ገንዘቤን በሙሉ መልሶ አልኳቸው። አሁን በዚህ ሁኔታ ነው ያለነው። ምን ማድረግ አለብኝ አብራሩልኝ? የሚል ጥያቄ ነው። ፎቶ መነሳት ሐራም ነው ክልክል ነው የሚባለው በቂ ምክንያት ከሌለን። ልጃችን የምታገባው ሰው ምን አይነት ሰው ነው እንየው፣ ፎቶ ይላክልን ካሉ በቂ ምክንያት ተገኝቷል። መታወቂያ ለማውጣት መንጃ ፈቃድ ለማውጣት ለሌሎችም መሰል አላማዎች ፎቶ መነሳት እንደሚቻለው ሁሉ የምታገባ ሴት ልጅ ቤተሰቦች ፎቶህን እንይ ካሉ በአካል ሄደህ ከነሱ ጋር መታየት ካልቻልክ ፎቶ መላክ አለብህ። ስለዚህ አንተ ሀሳብህን በመቀየር ለምክንያት እንደሚቻል በማወቅና በማመን ፎቶህን ልክህ ተራራቹ እንዲቀጥል አድርግ። አይ እንዲያዩኝ አልፈቅድም ፎቶም አልነሳም ካልክ የሚቻልን ነገር አላደርግም በማለትህ ጋብቻው የመፍረሱ ምክንያት አንተ ከመሆን አንጻር ለድግስ የወጣውን ወጪ ቀንሰው ብርህን እንዲመልሱልህ መቀበል ይጠበቅብሃል። በላጩ ማስተካከል አፍ መባባልና ትዳራችሁን መቀጠሉ ነው። ሀዳ ወላሁ ተዓላ አእለም። ለዛሬ በዚህ እናበቃለን። ወሰላም ዐለይኩም ወረሕመቱላሂ ወበረካቱ።